ሰላም ሰላም ሰላም ድና፣ የተከበራችሁ የኛ ተወዳጅና እንቁ የሆናችሁ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን እናንተም በያላችሁበት ሁሉ ሰላማችሁ፣ ደህንነታችሁ ብዝት ብዝዝት ይበልልን። ቤተሰብ እና ቆይታ እንዴት ነው? እኔ ጋር እግዚአብሔር የተመሰገነ ይሁን ጥሩ ነው። እናንተም በደህና እንደቆያችሁ ባለሙሉ ተስፋ ነኝ። እንግዲህ አዲስ ነገር እኛ ህይወት ላይ በደንብ እየተንሸራተተ እየመጣ ነው፣ እና ያንን ነገር እናንተም እያያችሁ ነው ብዬ አስባለሁኝ። እና ሰሞኑን አንድ ትልቅ ገበድ ያለ ሰርፕራይዝ አለን ማለት ነው። እና ሰርፕራይዙ ያው ለእኔም ነው ለእናንተም ነው እና እኔ ጭምጭምታ ስለተነገረኝ አላስችልም ስላለኝ ልንገራችሁ ብዬ ነው። ገና ከመግቢያው ጀመርኩላችሁና ሰርፕራይዙን አብረን የምናየው ይሆናል መቼ እንደሆነ ይሁን አይሁን እርግጠኛ አይደለሁም፣ ግን ሰርፕራይዝ አለን የተባልኩት ተነግሮኛል። እና ሰርፕራይዙ ለእኔም ለእናንተም ስለሆነ አብረን የምናየው ይሆናል ይሳካል ብዬ አስባለሁ። በጣም ደስተኛ እንደሚያደርገንም ባለሙሉ ተስፋ ነኝና እስኪ እስከዛ በጸሎት አስቡንና እንግዲህ ቤተሰብ ትላንትና አብርሽ የለቀቀውን ቪዲዮ እንዳያችሁ ተስፋ አደርጋለሁ። የአብርሽ ፍላጎት ምን እንደሆነ ባይገባኝም ለምን እንደዚህ እንዳልኳችሁ ትረዱኛላችሁ ብዬ አስባለሁ። እኔ ማለት አብርሽ እናወራለን ስላችሁ ማታምኑኝ ብዙ ሰዎች አላችሁ፣ ለምን እንደሆነ ባይገባኝም ማለት ነው። አሁንም ነግራችኋለሁ አታምኑኝም፣ ለምን እንደሆነ አላውቅም። ግን አብርሃም እኔን እያወራኝ ነው። እኔ አሁን ምን አሰብኩ ይመሰላችሁ? አብርሽን አስፈቅጄ ስለ እውነት ማስረጃ መውጣት ያለብኝ ይመስለኛል። ትንሽዬ ቮይስ ባሰማችሁ እርግጠኛ ነኝ እንደምታምንኝ ባለሙሉ ተስፋ ነኝና በቀጣይ አብርሽን አሳምኜ ያንን ነገር ማደርግ ይሆናል። ምክንያቱም በጣም አለመታመን ትንሽ ይከብዳል። ከዛን አንጻር ነው እንጂ እኔ ኖርማል ነው ዋና እሱ ማውራቴ እንጂ እናንተ እኔን ማመን አለማመናችሁ አይደለም። ምክንያቱም እኔ የምፈልገው አብርሽን ነው እና አብርሃም እኔ የሚፈልገውን ነገር ካደረገልኝ ሳውራው ካወራይ የሆነ ሰው ፍላጎት ከሌላው ለእናንተ ፍላጎት ከሌላው ስትመጡበት አይቀበላችሁም አይደለም። ከዛን አንጻር ደግሞ እኔ አብርሽ እያወራሁት እያወራኝ ነው። ስቲል ቴክስት ረጅም ሰዓት እናወራለን፣ በስልክ እናወራለን፣ ቴሌግራም ላይ እናወራለን፣ ቪዲዮ ኮል ጭምር እኔ ሪከርድ አለኝ ብዙ ማለት ነው። እና እኔ ያወጣው ቀን እንዳይደበራችሁ በማለት ነው። እና እሱን ፍላጎት ስለሌለው ነው ያንን የማላደርገው። እና ከዛን አንጻር ይህንን ነገር ማውጣት ያለብኝ ይመስለኛል። እና ያንን ለማድረግ እሞክራለሁ። እና የምልላችሁ ነው። አሁን ወደ ሀሳቤ ስገባ ትላንትና አብርሽ የለቀቀውን ቪዲዮ አይታችኋል። አብርሽ ሁለት አይነት ሰው የሆነብኝ ነው፣ እኔ ላይ ራሱ ማለት ነው። እንዴት ካላችሁ ለእኔ የሚያወራኝ ለእኔ የሚነግረኝ እና ሀሳቡ ከዛን ደግሞ ሚዲያ ላይ የማየው ነገር አንድ አይደለም። ለዚህ ነው ከካሜራ ጀርባና ከካሜራ ውጭ ያለውን ነገር አታቁም እምላችሁ። እናንተ የምታውቁት ሪከርድ ተደርጎላችሁ የሚመጣውን ነገር እንጂ ከካሜራ ጀርባ ያለውን ነገር ማናችንም አናቅም ማለት ነው። እና ከዛን አንጻር እኔ እንኳን ስለማወራው ና አንዳንድ ነገሮችን ስለማቅ ነው እማውቀው። እናንተ ግን ጭራሽ እኔ እኔ እንጃ በአይናችሁ አይታችሁት የማታቁትን ሰው ሪካርድ እያረገ የሚያመጣላችሁን ነገር ብቻ አምናችሁ በጣም በዚህ ልክ ባትወግኑ ጥሩ ነው ባይ ነኝ። ምክንያቱም ከዛ ከጀርባ ያለውን ነገር አታቁም ና እና ትላንትና እንዳያችሁት እኔ አብርሽ ስለ እውነት ይፈርማል ብዬ ነው የጠበቁት። ለምን ካላችሁ አንድ ሰው ለአንዲት ማለት ሁለት ካፕል የተባሉ ሰዎች ፍቅር አያልቅም ብላችሁ የምታስቡ ሰዎች ያልቃል እንዴ ካላችሁ ደግሞ መሰረት አለው፣ የትኛውም ነገር መሰረት አለው። እነዚህ ልጆች ሲጀምሩ ከምን ጀመሩ? መሰረታቸው ምንድነው? ፍላጎቱ የአንድ ሰው ብቻ ከነበረ ያ ሰው ደግሞ ፍላጎቱ ያልቃል። መጀመሪያ ላይ ያየው የነበረ አይጠብቀው የነበረ ነገር ሊኖር ይችላል። ያ ነገር ሲጠፋ ደግሞ ፍላጎቱ ይጠፋልም ያልቃልም። ሶ አሁን እየሆነ ያለውና እያየነው ያለነው ነገር ነው። ያም ይመጣል ጭቅጭቅ ነው። ይሄም ይመጣል ጭቅጭቅ ነው። በጣም ነው የሚያስጠላው። ሲቀጥል ደግሞ በትዳር ዙሪያ፣ በሪሌሽንሺፕም፣ በጓደኝነትም፣ በምንም ይሆን ሶስተኛ ሰው አንዳንዴ ይጠቅማል። ግን እነሱ ምንድነው እያደረጉ ያሉት? አራት አምስት ስድስት የማን ሰዎች ናቸው? የአብርሽ ለምን ሩታ ትክክል ሳትሆን ቀርታ? እኮ አይደለም፣ ግን እሱን ስላልተረዳችሁ ነው። እኔ እንደዛ ብዬ ነው የማስበው። ሩታ ትክክል ልትሆን ትችላለች በራሷ መንገድ፣ ግን የራሷ መስመር ብቻ ከምትይዝ ይሄን ልጅ ምን አለበት ብትረዳው። ምናልባት ያኔ ጉዳዮች እና ነገሮች ይስተካከሉ ነበረ፣ ግን ይሄ የነሱ ፍላጎት ነው። ሲቀጥል ደግሞ ምን ልላችሁ ነው? እኔ አሁን አብረሽ እኔ ሲያወራኝ እሷ የቀረው ምንድን ነው ስለሆነት ያልመጣ ልጅ አለ ና ያ ነገር ብቻ ነው እና እያያዘውም ያለው የሚይዘውም ያ ነው እንጂ ለሷ የነበረው ነገር እንዳለቀ ጭምር ነው እየነገረኝ ያለውና ይሄንን እያለኝ ለኔ ሲቀጥል ሚዲያ ላይ ሌላ ሴትም ይዞ እየመጣ እኔ እንዴት ነው ተስፋ ሊቆርጥበት የምችለው ማለት ከናንተ አስተሳሰብ ብታካፍሉኝ የሆነት እንዴት ነው ተስፋ ሊቆርጥበት የምችለው ምክንያቱም ይሄ ልጅ ተስፋ እያሳጣኝ አይደለም ሳውራው እያወራኝ ነው እስቲ እኔ ባልደውል እየደወለ ነው ቴክስትን ብዙ ነገር አለና ከዛን አንጻር ለምንድን ነው እንደዚህ እንትን የምክሉት? እና እኔ አሁን አብርሽ ትናንትና የእውነት ደብሮትም ከፍቶትም ነው ያየሁት፣ እና ዛሬም ሳወራው በደንብ አላወራኝም። እና ለናንተም ለሱ መናገር የምፈልገው ዋናና ዋና ነገር አብርሽ እሩት ስለማትፈልግ ነው አይደለ? በቃ ካንተ ጋር ያላትን ነገር መጨረስ ስለምትፈልግ ነው የፍቺ ወረቀት ያመጣችልህና እሷ ባትፈልግ እውነት እኔ በጣም በጣም እፈልግሃለሁ ታስፈልገኛለህም። እና እዚህ ብዙ ብዙ የሚወዱ ሰዎች አሉ። ወደዚህ ብትመጣ ስለ እውነት በጣም ደስ ይለኛልና፣ እኔ እፈልግሃለሁ። ወደኔ ብትመጣ በደንብ ነው እቀበልሃለሁ። በቃ ልልክ የምፈልገው እናንተም እንድታውቁት የምፈልገው ነገር እኔ አሁንም ድረስ ለአብርሽ ያለኝ ፍቅር፣ አክብሮት እና መውደድ አለ፤ እየጨመረ እንጂ እየቀነሰ የሚሄድበት ምክንያት የለም። ምክንያቱም እኔ እያወትና እያደረግን ያሉ ነገሮች አሉና ከዛን አንጻር ሊጠፋም አይችልም። እና አብርሽ ስለ እውነት እሷ አባት ፈልግህ ከኔ እፈልግሃለሁ። እናንተም እሱን እንድታውቁት የምፈልገው ነገር ማለት ነው። እና ዛሬ በስነ ስርዓት አላወራኝም፣ ለዛ ነው። እና ይሄን ነገር እንድትረዱኝ ነው የምፈልገው። እና ደግሞ አንዳንድ ሰዎች አላችሁ እርጉዝ ሚስቱ አታሳዝንሽም ወይ የምትሉኝ። እኔ ምን አደረኩኝ? እኔ ሩትነክቻት አለሁ ወይ እውነት? እንዴት ነው የምታስቡት? እኔ ነክቻታለሁ? እሷን ያደረግኳት ያስቀየምኳት የበደልኳት የተናገርኳት እንደዚህ እንደዚህ ናት ብዬ ወጥቼ ያወራሁት ነገር አለ? እንዴት እንደምታስቡት አላቅም፣ ግን እኔ የመጣሁት በአብርሃም በኩል ነው። አብርሃም እኔን መመለስ ካለበት ይመልሰኛል እንጂ እሷ አታሳዝነሽም ወይ እንደዚህ እንደዚህ እንደዚህ እምትሉኝ ሰዎች አዎ ሴት ነኝ እኮ ነገ እኔ ህይወት ላይ ምን እንደሚፈጠር አላቅም። ትክክል ልትሆኑ ትችላላችሁ፣ ግን የሷ ህይወት የሷ ህይወት ነው፣ የእኔ ህይወት ደግሞ የኔ ህይወት ነው። እሷ በዛ መንገድ ስላለፈች እኔ በዛ መንገድ አልፋለሁ ማለት አይደለም። እኔ ባለፍኩበት መንገድም ሌሎች ሴቶች አልፋሉ ማለት አይደለም። ይሄ የኔ ህይወት ነው። እኔ ዛሬን አሁን ያለሁባትን ደቂቃ አልደግማትም፣ ማንም መቶ ሊደግሞ አይችልም። አሁን እኖራታለሁ፣ ታልፋለች ነው ስለዚህ ለአታሳዝንሽም ሞይ እንደዚህ እንደዚህ የምትሉኝ ሰዎች እኔ አነካዋትም አሁንም ድረስ ማለት ነው። ባብርሽ በኩል አከብራታለሁ ለነካትም አልፈልግም። ግን ሌላ ነገር እንደተደረገች አድርጋችሁ አጋናችሁ የምታወሩ ሰዎች ስለሆነ ትረፉ። እኔ ምንም ያደረኩትም የተናገርኩትም ያልኳትም ነገር የለም። እንዴት አብርሽን ወዷለሁ ትያለሽ ከሆነ የትኛውም ሰው ለሚፈልገው ነገር አይደለም እንደዚህ ወጥቶ መናገር ይቅርና፣ መስዋዕትነት መክፈል ካለበት መስዋዕትነት ይከፍላል። እሷ እንኳን አብርሽን ስታገኘው ምን ያህል ድረስ እንደሄደች ሁላችንም የምናውቀው ነገር ነው። አሁን እኮ አግብቷል የምትሉኝ ደሞ ከሆነ እሱ ተሰብስበ አልተቀምጠም እኔን እያወራኝ ነው። ስለዚህ እኔ ምን አድርጊ ለምትሉኝ እውነት የምትሳደቡ የምትሉ ሰውት እና እኔ እኔ እንጃ እኔ ምን አለበት ብትረዱኝ ደስ ይለኝ ነበረ። ግን የጊዜ ጉዳይ ነው። እናንተ ስላልተረዳችሁኝ የሚቀየር የሚሆን ነገር የለም። እኔ አሁንም ድረስ ላብርሽ ያለኝ ነገር እንዳለ ነው። ሲቀጥል ደግሞ አሁን ላይ ስለእውነት ሰው ስለሚያስፈልጉ ከጎኑ ብሆን በጣም ደስ ይለኝ ነበረ። እሱ ስላልፈለገ እንጂ እና ከዛን አንጻር አሁን ልነግራችሁ የምፈልገው ነገር ሚስቱ ስላልፈለገችው ነው የፍቺ ወረቀት ያመጣችለት። እኔ ደግሞ ስለእውነት በጣም እፈልገዋለሁ። በቃ እሱ ለምን እየሸሻት ነው? ለምንድነው እንደዚህ እየሆነባት ያለው? እኔ በሰው ፊት ያላከበረኝ ባል ብቻችንን ስንሆን የሚያከብረኝ እንዴት ነው እየሆነባት ያለው ለምን ድን ነው ብላችሁ እስኪ ያስቡ። እነጥ እኔ አይመለከተኝም። ስለ እነሱ እንደዚህ እንደዚህ ነው ብዬ ማውራት አልፈልግም፣ በሁለቱ መሀል የሚያስገባኝም ነገር ስለሌለ ማለት ነው። ምክንያቱም የኔ ርዕስም ጉዳይም አብርሽና አብርሽ ብቻ ስለሆነ እኔ እንደዚህ እንደዚህ ነው ብዬ ስለ ሁለቱ መናገርም አልፈልግም ማውራትም አልፈልግም። ግን እንጃ ብቻ እንዴት እንደምትረዱት ባላቅም፣ እኔ አሁን ልነግራችሁ የምፈልገው ነገር ቢኖር እኔ ሩታን ያደረኳትም የሚሆንም ነገር አይደለም። እኔ ርዕሴም ፍላጎቴም ፍቅሬም እምለው እማፈቅረውም እምወደውም አብርሃምንና አብርሃምን ነው። አብርሃም ተቀብሎኛል። እናንተ ባትቀበሉኝ ጓደኞቼ፣ ቤተሰቦቼ፣ የቡታጅራ ሰው በአጠቃላይ እኔን ቢወቅሰኝም ማለት ነው እኔ እሱ ጉዳይ አይደለም። ምክንያቱም እኔ የምፈልገው አብርሽን ነው። አብርሽን እስካገኘው ድረስ የሚመጣብኝን ነገር ለመቀበል ዝግጁም ነኝ። ሲቀጥል ደግሞ የሚደረጉትንም እያየነውም ያለውን ነገር ይሄ ኖርማል ነው ለኔ። ስለ እውነት ልነግራችሁ የምፈልገው ነገር ቢኖር ምክንያቱም የትኛውም ሰው ለሚፈልገው ህይወት መኖር ለሚፈልገው ኑሮ በጣም ብዙ ነገር ይሆን የለ እንዴ? እኔ ኮ ምንም አላደረኩለትም። ላብርሽ ምንም አላልኩም። እወደዋለሁ አዎ። በእኔ መውደድ የምታፍሩ ሰዎች ካላችሁ፣ እኔ እሱን በማፍቀር የምትቆጡ ሰዎች ካላችሁ፣ እኔ በጣም ነው እምወደው። ሚስቱ ናት የፍቺ ወረቀት ያመጣችለት፣ እማትፈልገውም። እኔ አብርሽም በጣም በጣም ነው እምፈልገው እንድታውቁልኝ የምፈልገውእና ይሄ የሚያሳፍር ነገር ነው እንዴት አታፍሪም? ክብር የለሽም ወይ? ቤተሰብ የለሽም ወይ? ፈጣሪሽን ትፈሪም ወይ? የምትሉኝ ስንትና ስንት ኃጢአት በሚሰራበት ዓለም ላይ ቁጭ ብለን እኔ አንድን ሰው ወደዋለሁ ብዬ ስለመጣሁ እኔ እንዴት እንደምታስቡ ታራላቅም። እኔ ደርሶባችሁ ነው ምለው። እውነት ያፈቀረ ልብ እንደሱ ጀግና የሆነ ልብ የለም። እና የእኔ ልብ አይፈራም። ስለ አብርሽ የሆነ ነገር መጋፈጥ ካለብኝ ምንም ነገር ከማድረግ ወደኋላ እንደማልል ለነገራችሁ ነው የምፈልገው። ምንም ነገር ቢመጣ ስለ እውነት እኔ እንደውም ያነገርኳችሁ ብዙ ነገር አለ። የአብርሽ ሙሉ ፋሚሊዎቹ እዚህ ናቸው። ከሲስተሩ በስተቀር ሁለት እህቶቹ አዲስ አበባ አሉና እና እህቱ ሃይሚ እና ኤፍሬም ከዛ ኤልዱና ቡዜ አዲስ አበባ ናቸው። ከነሱ ውጭ እናት አባቱ ምናምን በቃ ሙሉ ማለት ነው። ይሄ የሰፈራችን ልጅ ነው። ዜሮ ሶስት እኔ ዜሮ ሁለት ነን እና ምንም ማናቆ ታሪክ የለም የሆነ እንደሆነ ነገር የምታጋንኑት ሰዎች ማለት ነው። እና ከዛን አንጻር በቤተሰቡ በኩል ማስጠንቀቂያ መጥቶልኛል፣ ከማካላችሁ ራሱ ከአባቱ ግን እኔ አሁን እንደዚህ አድናንቅ እያወሯቸው አይደለም። በጣም ማከብራቸው ሰው ናቸው። ሽማግሌ ናቸው። አገር ሽማግሌ ናቸው። አባቱ በጣም የሚከበሩ ትልቅ የሙያ ያላቸው ሰው ናቸው እዚህ ሀገር ላይ። ግን ምን ልላችሁ ነው? እኔ ምን አደረግኩኝ ያልኳቸው በቃ ምን አደረግኩኝ? መውደድ ኃጢአት ነው? ማፍቀር ኃጢአት ነው? ትክክለኛው ሰው እኮ ላይሆን ይችላል፣ የተወደደውም የተፈቀረውም፣ ግን የኔ ልብ አምኖ እስኪቀበል ድረስ እናንተ ምንድናችሁ ይህና ህል እንደዚህ የምትናገሩት? እውነት በጣም ያሳፍራል። ና ባትሉ ደስ ይለኛል። እና ለመጨረሻ ጊዜ እኔ ለነግራችሁ የምፈልገው ነገር አሁንም ቢሆን እኔ አብርሽን ከልቤ ማለት ነው በጣም በጣም ነው የምፈልገው። ለሱ ማድረግ ካለብኝ መሆን ካለብኝ መክፈል ያለብኝ መስዋዕትነትም ቢሆን ምንም ነገር ቢሆን ከማድረግም ከመሆንም ወደ ኋላ እንደማልል እንድታቁልኝ ነው የምፈልገው። ይህንን ነገር ደግሞ በወሬ ሳይሆን በተግባር ነው እውነት። ምንም ነገር ቢመጣ ለመጋፈጥ ዝግጁ ነኝ። ማንም የሚያስቆመኝም ወደ ኋላ የሚያስብለኝም ነገር የለም። ይህንን ነገር እንድታቁልኝ ነው የምፈልገው። አመሰግናለሁ።